በብርሸለቆ ወታደራዊ ማሰልጠኛ ስልጠናዎችን ሲወስዱ ቆይተው የተመረቁ ሰላሳ ሶስተኛ ዙር ምልምል የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ደማቅ አቀባበል ተደርጎላቸዋል። አዲስ ተመራቂ የአድማ መከላከል የፖሊስ አባላትም በስልጠና ቆይታቸው በማንኛውም ወታደራዊ ግዳጅ ሁሉ የተሰጣቸውን ተልዕኮ በአግባቡ መወጣት የሚችሉበት ቁመና ላይ እንዲደርሱ ማስቻሉን ይናገራሉ። የስልጠናው ያሳለፍነው ሂደት በጣም አሪፍና ራስ በራስ መተማመን ብቁህናን የወጣንበት አጋጣሚ አለ። ያው የሰልጠናን የወጣ ነው በብርሸለቆ መሰረታዊ ውትድርና ማሰልጠኛ ነው እና በበቂ ሁኔታ ስልጠናችንን አጠናቀን ወደ ሀገራችን ግዳጅ ኃላፊነት ለመወጣት ለመቀላቀል በቅተናል ማለት ነው። ከስልጠናው በፊት የነበረን የተለያየ አስተሳሰብ የተለያየ አይነት አመለካከት ነበረ። ግን በስልጠናው እንዳንድ በአራት ወር በቆየንባቸው ስልጠና ጊዜያት ወደ አንድ አላማና ወደ አንድ መስመር የተለያየ አይነት አመልካከት የነበረን ሰዎች አንድ በስልጠና አማካኝነት በተሰጡን የቴክኒካዊ የንድፈ ሀሳብ የትምህርት ገለጻ ትምህርቶችን በመጠቀም ወደ አንድ አይነት አላማ እንድንመጣ አድርጎናል። ይህ አድማ መከላከል የፖሊስ አባላቱ በተለይ ክልሉ አሁን ካለበት የጸጥታ ችግር ወጥቶ ወደ ሰላማዊ እንቅስቃሴ እንዲመለስ በወታደራዊ ስልጠናቸው ወቅት ያገኟቸውን ስልጠናዎች ተጠቅመው ግዳጃቸውን ለመወጣት ቁርጠኛ መሆናቸውንም ገልጸዋል። በንድፈ ሀሳብ ደረጃ በተማርናቸው ትምህርቶች ሰላምን እንዴት ማምጣት የሚቻላል፣ በክልላችን አሁን ያለው የክልላችን ወቅታዊ ሁኔታ እንዲህ እንዲሆን ያደረገው መንስኤው ምንድን ነው ከሕዝቡ ጋር ያለው ግንኙነትስ ሕዝብ ከሕዝቡ ጋር ምን ያህል ቀርበንስ መስራት አለብን? የሕዝቡን ችግር ምን ያህል መረዳት አለበት? የሚለውን በትክክል የተገነዘብንበትና እየተማርንበት ነው። ከሕዝብ ጋር እጅና ጓንት ሆነን በመስራት ቢያንስ ሕዝቡ ወጦ በሰላም እንዲገባ የቀድሞ ሰላሙን መልሶ እንዲያገኝ ለማድረግ ያን ትልቅ እንደ ዓላማና ተጽዕኖ አድርገን ይዘን ለሀገራችን ማንኛውንም መስዋዕትነት ከፍለን አምነንበትም ተቀብለንበትም የመጣንበት ሁኔታ ነው ያለው። ሀገራችን ከብዙ ነገር ነፃ እንድትሆን ሰላሟን አግኝታ ወደፊቱ ልማትና አንጻራዊ ሰላሟን እንድትመለስ ቁርጠኝነት ይዘን ወደ ሀገራችን ተመልሰናል። ወደዚህ ተቀላቅለን ሀገራችን ሰላም ለማምጣት ዝግጁ ሆነን እንደወጣነ ነው ሁሉ ሀገራችን ላይ ብዙ ችግር አለባት እና ያን ችግር ደግሞ ለመወጣት ብቁ ስልጠናም ብዙ ነገር አድርገናል። የክልሉን ሰላም ለመመለስ እየተደረገ ባለው ጥረት አሁን ላይ አንጻራዊ ሰላም ማምጣት መቻሉም የተገለጸ ሲሆን የተገኘውን ሰላም በማጽናቱ ረገድ ደግሞ አዲስ ተመራቂ የአድማ መከላከል የፖሊስ አባላት ድርሻ ከፍተኛ መሆኑም ተገልጿል። ከዚህ በፊት የዛሬ ዓመት የዛሬ ስድስት ወር የነበረው ይሄ ኅብረተሰቡን የማደናገሩ ስራ አሁን ባለው ሁኔታ ላይ ሁሉ ነገር እውነቱ እየወጣ እየሄደ ነው ያሉ ስለዚህ ይሄን ደግሞ የበለጠ ወደ ኖርማል የጤነኝነት አካባቢያችን የማጽዳት ስራ ደግሞ እናንተ ከሀገር መከላከያና ከአካባቢ የጸጥታ ኃይላችን ጋር ሆናችሁ በመስራት እናረጋግጣለን ማለት ነው። እናንተ አዲስ ተመራቂ አድማ መከላከል ፖሊሶች የነባሩን ታሪክ በመድገም የክልላችን ሰላም የበለጠ ለማረጋገጥ ከህዝባችን ጎን በመስራት እንደዚህ ቀደሙ የተሻለ ሰላም እንዲሆን የእናንተ ጥንካሬ ወሳኝ ሚና አለው።